እሷ የሆነ ግልጽ የሆነ ቀን አላህ ስብሀነ ውተዓላ ከፍጥረት ዓለም ሁሉ በላይ ከአርሾ ይሆኑ የተናገሩት ነው። ተዋ የሚለው ቀልብቻ ወደ አስራአምስት የሚደርስ ትርጉሞለ ወይዳል እና እነሱ የተለያየ ትርጉም አላቸው። ሁሉንም ትርጉም አስገብተን ማየት ደግሞ አይችልም። አንደኛ ነገር ከሙሉ አንቀጽ ማየት ከሙሉ ሱራው አንጻር እናየዋለን። እሱስ እንዴት ይታያል? አይ እንግዲህ የአላህ ከአርሽ በላይ መሆኑን ለማስተባበር ምን የሚል ፍልስፍና ይጀምራሉ መሰላችሁ? እሱ አስተዋ ቢሎ አስራ ምናምን ትርጉማለሁ ለምን ሽ ትርጉም አይኖረውም? ሰለፎች ምን ብለው ተረገሙት? ያው እና ቡል አሊያ ካርሽ በላይ ሆነ ነው አለቀ። ከዛ አስተዋ ማለት በሰለ ማለት ነው። አስተዋ ማለት ተስተካከለ ማለት ነው። አስተዋ ማለት ሆነ ማለት ነው። እያሩ ያመጥላቸዋል። ከዛስ? ስለዚህ ይሄ ሁሉ ትርጉም ስላለው? ይሄን አንዱ የምናደርገው ይሆናል ወይ በሰለደላል ወይ ለአላህ እያሉ ፍልስፍና ይጀምራሉ። አላህ ባህሪ እንዴት ነው? በዚህ ወቅት አያስኬድም። አላህ ሱብሓነሁ ተዓላ ከአርሽ በላይ ነው ብሎ በግልጽ ተናግሯል። አይ ግን እኮ ማለት ነው እነሱ ለአላህ ማለት ዓለማት ላይ ያሉ ነገሮች በሙሉ አይገቡትም፣ ምክሩ ነው ሚልት እና አላህ ከአርሽ በላይ ከፍ አለ ስንል ለአላህ ቦታ ሰጠ ነው ወይንም አቅጣጫ ነው በሚለው አይደል

አራቱ መዝኸቦች አሉ እና በአንደኛው መዝሀብ ስንል አላህ እኛ ላይ አርሽ እንዳይወርቅ ተቆጣጠረለን እሱ በአዝነቱ ማለት ነው። እህት ወደ ከዛ በኋላ ይሄን ባህሪ ወራ ሀኒ ገለጽ ሲሆን ለተከለ ያጥሩ አርህማኑ አዛኛ አምላክ ከዓርሺ በላይ ከፍ አለ። አለቀ ከዚ በኋላ ይሄን ቃል እንድትክሉ የተለያየ ፍልስፍና ቃላቶች እዚህ ጋር አስነስተው እኔ ለማጽናት ነው ከቦታ ከአቅጣጫ በማለት ይሄንን አትስማቸው። ቃል ግልጽ ነው፣ ግልጽ በሆነው ቃሉ ይያዙ። አላህ ከዓርሺ በላይ ከፍ አለ

እሺ ጀዘከላህ። ሁለተኛ ጥያቄ ደግሞ ማለት ነው አላህ የት ነው ያለው የሚለው ጥያቄ፣ ማለት አላህ ሁሉም ቦታ አለ። አላህ በእውቀት ነው ከኛ ጋር ያለው ነው። እነዚህ ነገራቶች አላህ የት ነው የሚለውን ነብያችን ሰለላሁ ዐለይሂ ወሰለም ራሳቸው ጠይቀው ሰዎችን እየፈተኗቸው ተመልሷል። ያንንም ራሳቸው ያረጋግጡታል። ሰውየው ሙስሊም ላይ ዘርቋል። ነብያችን ሰለላሁ ዐለይሂ ወሰለም

ከአርሽ በላይ የሆነ ቦታ አለ ብለን እያገለጽን ነው እኮ ሞልሽ ነው አላለም። እሱን አላህ ስብሀነው ተዐላ በነገራለህ ብቻ ነው እሺ። አላህ ስብሀነው ተዐላ እኔ እንዲህ ነኝ ካለ በቃ ያን። እሺ፣ ቦታ ሲባል ምን ማለት ነው? ባያቸውም ቢጠይቁሽም፣ ቦታ ሲባል ምን ለማለት ፈልገህ ነው? ከእኔ ጋር ነሽ? መልካም

ነገር ግን አላህ ስብሐነሁ ወተዓላ ከአርሽ በላይ ከፍጥረት ዓለም ሁሉ በላይ የሚለውን ለማለት ፈልገህ ከሆነ ይህ በቁርአንም በሀዲስም የጸደቀ ነገር ነው። ተሰላላ እዚህ ጋር ማለት ነው። አንተን የሚከታተሉ ሰዎች አህባሽ አህባሾች መጡ ምናምን እያለው፣ አንድ ሰው እኮ እውቀት ፈልጎ ሲመጣ ያለው እንደ እውቀት ፈልገው ሲመጣ አህባሽ ናት ፎሎር ይላትም ላ እዚህ ጋር እኮ ማንም ሰው መጠያቅ ይችላል።

እንደዛ ከሆነ እስኪ አስረዳኝ አስረዳሽ። ግልጽ ነው። ስለ ናሬ ማለበት አዲስም እንደዛ ነው የሚለው አዲስም ደስ ነው የሚለው እንደተናገርሽው ትክክል ነሽ። ግራውት ሁሉ ጥመት ናቸው። ተመጥኩ አይደለም። ቢድዓ እኮ ለሁለት ተከፍሏል። ምን እናው ቢዳቱል ሐሰና ና ቢዳቱል ሰያ እንደሱ የሚላል ቁርአንና ሐዲስ ላይ ለከቁርአንና ከሐዲስ ኮ ያልመጡ አሁን ላይ ለራሱ በጣም ብዙ ነገራቶች አሉ። እኮ መስል ቢራር ሁለት ይከፈላል ብሎ ቁርአንና ሐዲስ ያስተምራል ያስተምራል። እሱን ልንገርህ ረሱል ሰለላሁ ዐለይሂ ወሰለም ማለት ነው። ከሆነ ጠውነት እየተመለሱ ምን አሉ መሰለህ? የሆነ ቦታ ነበር፣ ቦታው ወላሁ አእለም ነው። እዛ ቦታ ካልሆነ እንዳሰግዶ አላቸው። ከዛም በኋላ ግማሹ ጀማ እዛ ቦታ ነው ስገዱ የተባላው አሉ። ግን አስር ነበር ግማሹ ጀማዋ ደግሞ ቶሎ ድረሱ ለማለት ነው ብለው ለሁለት ተከፍለው ሰገዱ። ከዛ ረሱል ሰለላሁ ዐለይሂ ወሰለም ሲነገራቸው ዝም ነው ያሉት፣ እና ይሄንም ልክ በሁለት እንደመክፈል ያየ ነው። ማን ናቸው ያዩት ልጅ? ረሱል ሰለላሁ ዐለይሂ ወሰለም ቢራቱል ሐሰና እና ቢዳ ቢዳ ሰያ ብለው እሱ ነገር አመጣልሃለሁ እሱን እኮ እየጠየቅኩ እየጠበቀ ያለው እኮ። አዎ ግን እኮ እዚህ ጋር ማይተው ዝም ብለዋል። እነዛ ሰዎች እኮ ይሰሩት ነው ሁለት ነገር ነው አስር ነገር ነው ሳይሆን ስለ ቢዳዓ የተናገሩበት ሐዲስ አለ አይደል? በነቢያችን ሰለላሁ ዐለይሂ ወሰለም። ልክ በዚያው መሰረት ይሄ ቢዳዓ ለሁለት የከፈሉበት ሐዲስ አለ ወይ? እስኪ ቢዳዓ ለሁለት ይከፈላል ብለው ቢዳዓ ሰይአ፣ ቢዳዓ ሐሰና ብለው የከፈሉበት አለ። ኢማሙ ሻፊዒ ክፍለውታል። ወደ እሱን ሄዳለን። ነብይ ሰለላሁ ዐለይሂ ወሰለም ጋር ግን የለም። አይደለና ሰለላሁ ዐለይሂ ወሰለም ግን እኮ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ተከተሏቸው ያሉ ሰዎች አሉ። ተከተሏቸው ተብለናል እነሱ አሉ። ከዛ ደግሞ አርባኢን ላይ። ትላልቅ ኡላም ነበር ስሙላህ ረስቼዋለሁ ብቻ እሱን አመጣልሃለሁ ኢማሙ ማሊክ አሁን ከተከሻቸው ከአራቱ መካከል ኢማሙ ማሊክ ናቸው አደለ አንደኛው አሁ ናቸው አይደሉም አይደሉም ኸሊፋ ኮናልኩ አራቱ የፍቅህ ባለቤቶች እነሱ አይደሉም የፍቅህ ባለቤቶች በፍቅህ ባለቤቶች አሁ ናቸው በጣም ጥሩ ኢማሙ ማሊክ ምን እንዳሉ ልንገርሽ በዚህ ጉዳይ ላይ

ረሱል ሰለላሁ ሰለም እንኳን እንደዚህ ብለዋል። አንድ ሰው አንድ ነገር አምጥቶ ያ ነገር ኸይር ስራ ሆኖ ሰዎች በዛ የሚከተሉት ከሆነ ለሱም እንዳለው፣ ያ ነገር መጥፎ ነገርም ከሆነ ለሱም እንዳለው ብለዋል። እሱ ሳይሆን እሱ ስለ ቢዳ ሀሰና የሚያገናኝ የለም። ቢዳ ሀሰና የሚለውን ቃል አንስቶ ኢማሙ ማሊክ ይሄ ስህተት እንደሆነ ተናግሯል። ምን ትያለሽ? ኢማሙ ማሙ ሞሊክ እኮ እዚህ ጋር አስቀመጠው የራሱን አስተሳሰብ ነው ስለዚህ ኢማሙ ማየት ይሳስተዋል። ለ እንዴት ይሳሳታል? እዚ እንዴት አይሳሳትም? እሱ አይደል እንደ እንደ ሰው ናቸው። ግን ደግሞ እነሱ ከኛ በላይ ትልቅ አሊሞች ናቸው። ግን እዚህ ጋር እነሱ ያስቀመጡት እንደሱ ካልሽ እንግዳሆነስ ግዳ ሀሰና የሚባለው ነገር ትልቅ በነቢዩ ሰለላሁ ዓለይሂ ወሰለም ላይ ቀጥፈት እንደሆነ ይናገራል። ኢማሙ ማየት ገቶሻል ነቢዩ ሰለላሁ ዓለይሂ ወሰለም

ምንም አይነት መልካም ነገር የለም ያንን የነገርኳቸው ቢሆን እንጂ ምንም አይነት መጥፎ ነገር የለም ያንን ያስጠነቀቅኳቸው ቢሆን እንጂ ብለው ነብ ስ ላ ሰለም ተናገሩ። አየሽ፣ አሁን አይ የቀረ ጥሩ ነገር አለ ብሎ ሰብ ሰው ካለ ነቢ ስ ላ ሰለም ሁሉንም መልካም ነገር ተናግሬያለሁ ያሉት ስህተት ነበር እያለ ነውላ። ዛሬ ሃይማኖቱን ሞላ ሁላችሁ ፈጸምኩኝ ያለ ቀብሎ ተናገረ። ያን ሞላ ጥሩ ቢዳአዎች አሉ ብሎ ከአላህ ጋር እንደመሟገት ነው። ይሉትራል አ ነቢያቸው ስለ ላ ሰለም ማንኛውንም መልካም ነገር አዘውን ሄደው ጨርሰዋል። አይ የቀረ መልካም ነገር አለ የሚል ሰው በእርሳቸው ላይ ትልቅ ወንጀላ እያቀረበ ነው። ሳያደርሱት የሄዱት መልካም ነገር አለ በቃኛ እንጨምረው እያለ ሰው ኢማሙ ማሊክ የተናገሩት ይሄንኑ በእስልምና ላይ አዲስ ነገርን ፈጥሮ ይሄ ጥሩ ቢዳአ ነው ያለ ሰው ነቢይ መሐመድ በትክክል አላደረሱም መልእክቱን፣ ብሎ እርሳቸውን እንደሞገተ ያከሉ ብለው ተናግረዋል። እሺ ኢማሙ ሻፌ እየሰ እሺ ኢማሙ ሻፌ ምን አሉ? እስኪ ነገር ኪታቡ እናውጥተሽ ማሳየት ትችላለሽ ወይ ያሉበትን ቦታ ተነግደኛለሽ፣ እናውጣ፣ እናንብብ። አሁን ግን ኪታቡ አልያዝኩም እኮ። ሁላቸውም በዚህ ላይ ያላቸው አቋም አንድ ነው መሊካም፣ ሁላቸው እነዚህ አይማዎች ይሄ የአዲስ መትሄዳ የሚባልም ነገር በጣም ነው እየተወጉት በጣም የተዋጉት ። ኢማሙ ማሊክ ከኢማሙ ሻፊዒ የተለየ መንገድ የለውም። ኢማሙ አቡ ሐኒፋ የመጀመሪያ፣ ከዛ ኢማሙ ማሊክ፣ ከዛ ኢማሙ ሻፊዒ። ኢማሙ ሻፊዒ ከኢማሙ ማሊክ የተማሩ ናቸው፣ በተሻለ አይደለ? ስለዚህ እርሳቸው ከመምህራቸው የተለየ መንገድ አዲስ መንገድን አላመጡም በፍጹም። ይሄ ነው እሺ። ሁላቸውም ለአዲስ ቢራ ለሚለው ነገር የተዋጉ ናቸው። ቢራዎችን ሙሉ በሙሉ ያስጠነቀቁ አይማዎች ናቸው። እሺ እሺ፣ እንደዛ ከሆነ ማለት ነው ቢድዓ የሚለው ነገር አሁን የመጣ ነገር ነው። ከሆነም እንዴት ከዚህ በፊት የነበሩ ሰዎች ለምን አላስተማሩ ነው? ወላስ ስከሙት አስተምራለሁ፣ ላሳይሽ እያንዳንዳቸውን ማስረጃ እየጠቀስኩ እንዳነብልሽ ፈልገሽ ነው? ከዚህ በፊት የነበሩ አጠቃላይ ቀደምት መልካም ሰለፎች ሁሉ ሁላቸውም አስተምረዋል። ለያ እያንዳንዳቸውን እንዳነብልሽ ፈልገሽ ከሆነ በደንብ አድርጌ ሁላቸውንም ከነ ማስረጃ እያወጣሁኝ አሰማሻለሁ።

ኖህን አብርሃምን ሙሴንና መሲሁን ኢየሱስን አዘጀባቸው የነበረውን ሃይማኖት ይላል እያችሁ። ከዚህም የምንረዳው እስልምናን አምላክ እንጂ የደነገገው ሰው አይደለም ምድር ላይ። ሁለተኛው የምንረዳው ምንድን ነው? ለቀደምት ነቢያት ለነኖህ፣ ለነ አብርሃም፣ ለነ ሙሴ፣ ለነ መሲሁ የተደነገገና የተከተሉት ሃይማኖት ነው። እነዚህ ነቢያቶች ሙስሊምን እያሉ ቃል በቃል ሲናገሩ እናያለን። ኖህን ብንወስድ ለምሳሌ በሱራ ዩኖስ ላይ ምን ይላል?

እኛ ሙስሊሞች ነበርኩ ታዛዦች ነን ይላሉ። አለ ሐዋርያቶች የኢየሱስ ክርስቶስ ተማሪዎች ራሳቸው ሙስሊሞች እንደሆኑ ቃል በቃል ራሳቸው ይናገራሉ። ፈለማ ቃል ነው ቁርአን እንዴት ነው የወረደው? ጥያቄ ቁርአን የወረደው በመልአኩ ገብርኤል ወይንም በመንፈስ ቅዱስ አማካኝነት ነው ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም። ከሰማይ ከአላህ ሲወርድ ጊዜ ተጽፎ መጽሐፍ አይደለም የወረደው። እሺ፣ አምላክ አላህ ሱብሃነ ወተዓላ ለመልአኩ ገብርኤል ይነግረዋል። ደርሱ ደግሞ ለነቢይ መሐመድ ሰለላሁ ዐለይሂ ወሰለም መልእክቱን ያደርሳል። መልአኩ ገብርኤል መልእክተኛ ነው። የማን መልእክተኛ? የአምላክ መልእክተኛ ነው። የማን የተላከ? ወደ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም። ስላምን አይወክሉ ለሽዳና ምን ስላምን አይወክሉ ሰሞኑን ለዚህ

ወደ መለኮታዊ ባህሪ ከፍ የሚያደርጉ ሰዎች በነሽዳና በመንዝማቻቸው ላይ ያን እነዚህን ባየህ ቁጥር ይሄ ተዝ ይለኛል። ወረብ ልከዕበ ምን ማለት ነው? ነቢያችን ሰለላሁ አለይሂ ወሰለም በትንቢት ደረጃ ስለ እነዚህ ሰዎች ሲናገሩ ምን አሉ? አደራችሁን አሉ። ክርስቲያኖች የማርያምን ልጅ ከልኩ በላይ ከፍ ከፍ አድርገው የመለኮት ባህሪን እንዳጎናጸፉት እኔንም ከልኬ በላይ ከፍ ከፍ አድርጋችሁን ደርሱ የመለኮትን ባህሪን እንዳታጎናጸፉኝ እኛ የአላህ መልእክተኛና አገልግሎች እንጂ ሌላ አይደለንም። ና ወደፊት የሚመጡ ሰዎች እንዳሉ እየተናገሩ ነው። በውስጡ እርሳቸውን እናመሰግናለን በማለት ከልካቸው በላይ ከፍ ከፍ አድርገው ልክ እንደ ማርያም ልጅ እንደሰሩት በእርሳቸውም ላይ ይሄን እንደሚሰራ ክርስቲያኖች በመሲሁ ላይ እንዳደረጉት አሉ። ተመልከቱ፣ ምን ያደረጉ ክርስቲያኖች በመሲሁ ላይ? እነዚህ አህባሾች ምን አደረጉ? ስና የሰንር ጊዜ ክርስቲያኖች ምን አደረጉ? ልደቱን አከበሩ የመሲሁ እነዚህም አህባሾች ምን የነቢ መሐመድ ልደት ፈጠሩ። መውለድ የሚባለ ልክ በእነሱ መንገድ ላይ ክርስቲያኖች ምን አደረጉ? መሲሁን በማመስገንና ከፍ በማድረግ የአምላክን ባህር ያጎናጸፉት እነዚህም ሰዎች በማመስገንና በማወደስ ነቢ ስ በዚያ ስም የአምላክን ባህር ያጎናጸፏቸው። ያሱ አለ ይሄ ስህተት በመሲሁ ላይ የተሰራው ስህተት በእኔ ላይ እንዳይሰራ አደራ ተጠንቀቁ ብለው ነብያችን ስለ አስጠንቅቀው ነው ያለፉት። ስለዚህ እነዚህ ነገራቶች ስላምን እነዚህ ነገራት እስላም ላይ በነዚህ ላይ የሚነገር ቃላት ነቢዩ ሰለላሁ ዓለይሂ ወሰለምን ከፍ ከፍ የሚያደርግ ቃላት ነገ የትንሣኤ ቀን ዋጋ ያስከፍላቸዋል እርሳቸው ይህን አላስተማሩም ነቢዩ ሰለላሁ ዓለይሂ ወሰለም እራሳቸውን እንዲጠሩ እራሳቸውን ወደ አምላክ ከፍ ከፍ እንዲደረጉ አይፈልጉም በፍጹም ነቢዩ ሰለላሁ ዓለይሂ ወሰለም ሑዘይፋ ብን ልየማን የተባለው ሰሓባ መጣና ሊያጎነብስላቸው አለ ለእርሳቸው የክብር ስግደት ብሎ እያደረክ ነው ነው ያለ

ለማንኛውም እነዚህ ኢስላምን አይወክሉም። እሽት ያ ነው ያ እሺ። እናም ሰግናለሁ ተረጥቻለች ነው ነው። ጥያቄ ስኖረኝ ደግሞ እጠይቃለሁ። በድጋሚ አብሽሪ አብሽሪ፣ እሺ፣ ጥያቄ ያለው መግባት ይችላል። አድማጮች ካላችሁ በተረፈ አስገቧቸው።